ኖአሚን እንግዲህ በስተመጨረሻም ያነሳችው ስልክ አባቷ የሆነ ነገር እንደሆነ ሰምታለች ማለት ነው ስለዚህ በቪዲዮም እያየች ትገኛለች ስለዚህ ተሰማ የሆነ ነገር ሆኗል ማለት ነው እንግዲህ ገነትና ኤደን አንድ ላይ ኖአሚን ማሰቃየታቸውና እሷን ማንገላታታቸው ሳያንስ አባታቸው ተሰማ የሆነ ችግር መጣበት ስለዚህ ኑሐሚን ከዚህ ቤት እናባራታለን ከዚህ ቤት እግሯን ጥላ እንድጠፋ ነው የምናደርጋት እያሉ ሲያስጨንቋት የነበረው ለዚሁ ነበር። ስለዚህ ለዚህ ቤት ጉዳይማ ፈጣሪ ደግሞ በተሰማ በኩል የሆነ ችግር መጣበት። ስለዚህ በ15 ቀን ውስጥ ያንብር ካላመጡ ምንድን ነው የሚሆነው? ከዛ ቤት ይባረራሉ፣ ጎዳና ላይ ይወጣሉ። ስለዚህ ለዚህ ቤት ነበር ኑሐሚንና ለዚህ ቤት ነበር ገነትና ኤደን ኑሐሚንን ሲያሰቃዩት የነበረው አብራን እዚህ ቤት አትኖርም እያሉ እንግዲህ። ኤደን የተሰማ ልጅ ነኝ ብላ ነበር የምታስበው፣ ግን ኤደን እስከ ዛሬ ድረስ ስንት ዓመት ሙሉ ስታድግ እንደ አባት ያሳደጋት አባቷ ነው እንጂ አልወለዳትም ነበር። ግን ይህንን ምስጢር አልነገራትም፣ እሱ እንደ ልጅ አስቦ ስንት ዓመት ሙሉ አኑሯታል። ስለዚህ ገነት ይህንን ምስጢር ስለመታቅ እስከ ዛሬ ድረስ በሙሉ ይህን ምስጢር ይዛ አብራ እየኖረች ግን ተሰማ ያመጣት ልጅ ግን የራሱ ልጅ እንደ ልጇ ሳትቀበል ለማሰቃየትና እሷን ለማንከራተት ስቃዋን አበዛችባት ኑሐሚን። ስለዚህ አሁን ላይ ገነትና ኤደን አንድ ላይ በመሆን አንድ ላይ እያሰቡ እያቀዱ ኑሐሚንን ተሰማ ያላወቀው ብዙ ምስጢር አላቸው። ስለዚህ ኑሐሚንን ተሰማ ያላወቀውን ጉዳት ጎድቷታል፣ ተሰማ ያላወቀውን ስቃይ አሰቃይቷታል። ግን ተሰማ በማያውቅበት ታይም ላይ ግን ተሰማ ለራሱ ሌላ ችግር ይዞ መጥቶበታል። ምንድነው ተሰማ ይዞ የመጣው ችግር? ችግሩም እንግዲህ ቤቱ ሊወረስ እንደሆነና በ15 ቀን ውስጥ ብር ካላመጡ ቤቱን ሰው እንደሚወስድባቸውና ጎዳና ላይ እንደሚወጡ ነግራቸዋል። እሱንም ያደረገው ሰው የሚያምነው የሚወደው ጓደኛው መኩሪያ የሚባል ጓደኛው፣ እስከ ዛሬ ድረስ አምኖ ነበረ። ከትንሽ ነገር አስነትቼ ትልቅ ቦታ ያደረስኩት ጓደኛዬ ነው። ስለዚህ በስተ መጨረሻም ከዳኝ ብሏል። ምንድን ነው ያደረገው እንግዲህ የሚመጡ መድኃኒቶች ፌክ መድኃኒቶች በማስመጣት ያን መድኃኒት እንዲያዝ በማድረግ እንዲሁም ያን መድኃኒት ሊያመጣና ያን ብር ሊስማማ የቻለው የቤቱን ካርታ ይዞ ስለሆነ ይህ ሁሉ አደጋ ውስጥ እንዲገባ ቀምሮ ተጫውቶበታል ማለት ነው ጓደኛው። ስለዚህ ተሰማ ባላወቀው ጉድ ሆኗል። ግን እውነት ይሄ ነገር በተሰማ ላይ ችግር መጥቶበት ነው ወይስ የሆነ ተሰማ ያሰበው የሆነ ምስጢር አለ? ምናልባት ገነትና ኤደንን የሆነ ሊፈትናቸው የፈለገው ምስጢር ካለ እንግዲህ ጉዳቸውን ይሰማሉ። ስለዚህ ገነት አላመነችም። እንዴት እስከዛሬ ድረስ ይህን ጉድ ለእኔ አልነገረኝም? ማጣራት አለብኝ ብላ መኩሪያ ጋ ሄዳለች። ስለዚህ ገነት ባጣረችው ምክንያትም መኩሪያ በ15 ቀን ውስጥ ብሩን ካላመጡ ቤቱን ለቀው እንደሚወጡ ነግሯቸዋል። ስለዚህ ገነት እውነት እንደሆነ አምና ተቀብላለች። ግን ገነትና ኤደን ያሳሰባቸው ምንድን ነው? የተሰማ እዚህ ችግር ውስጥ መውጣትና ከዚህ ችግር እንዴት ብለው እንደመውጣት ሳይሆን ያሳሰባቸው እኛን ለማንትቶ ጨረቃ ላይ እኛን ለማንጥሎ ልሄድ ነው እሱ በማለት የሱ ምንም አላሳሰባቸውም። ንብረቱን እንዴት አድርግተን ነው ለሰው የምንሰጠው የሚለውን ያሳሰባቸው። ስለዚህ ተሰማ በጣም ስለጨነቀውና በጣም ከዚህ ጉድ እንዴት መውጣት እንዳለበት ግራ ስለገባው ራሱን በመድኃኒት ገሎ ሊሞት ነበረ። በዚህ ታይም ላይ ነበር እንግዲህ ኑሐሚን መታ ተሰማን ያጽናናችሁ። ለምን አባቷ ስለሆነ ማጣት ስለማትፈልግ፣ ንብረቱ ሁሉ ነገር ጥንቅር ብሎ ቢቀርም አንተን ማጣት አልፈልግም፣ አንተ በዚህ አይነት መንገድ ላይ ራስን እንድታጠፋ አልፈልግም፣ እኔ ያለሁልህ በማለት አጽናንተዋለች። በዚህ ታይም ላይ ኤደንና ገነት ምንድን ነው የሚያስቡት? አባትና ልጅ ተመካክረው ነው ይህን ድራማ የፈጠሩብን፣ ምንም ችግር አልተፈጠረም፣ አውቀው እኛን ለማናደድ ነው፣ ወይም ደግሞ እኛ ላይ ምን እንደሚሰማ ለማወቅ ነው ብሎ ነው ያሰቡት። ስለዚህ በዚህ ታይም ላይ ይህን እቅድ የሚያስቡት እናትና ልጅ የሚያስቡት እቅድ ሁልጊዜ ግዜ ምቀኝነትና መጥፎ ነገር ስለሆነ ያው ተሰማም የሆነ ችግር እንደደረሰበት አውቆ እያስመሰለ ነው እንጂ የእውነት ደርሶበት አይደለም የሚለውን ነበር ያሰቡት። ይህን ሀሳባቸውን የሚያሳምንላቸው መክሮያ የሚባል ጓደኛውን ማናገር ነው። ለምን ተሰማ እዚህ ችግር ውስጥ ገብቷል ወይስ ከዚህ ችግር አልገባ የሚለውን ለማጣራት ስትሄድ እውነቱን ነግሯታል ስለዚህ ተሰማ እንግዲህ ባላወቀው ምክንያት እዚህ ጉድ ውስጥ ገባ እንበል ስለዚህ አሁን ላይ ሲኩራሩበትና ኑሐሚንን ሲያሰቃዩት ቁም ስቅሏን ሲያሳዩት የነበረው ቤት አሁን ላይ ሊወረስባቸው ነው ስለዚህ ለዚህ ነበር ለዛው ስንት ዓመት ሙሉ ላልወለዳት ልጁ ተሰማ ኤደንን አሳድጎ ለዚህ ደረጃ አድርሷት ኤደን ግን ምንድን ነው የምታስበው አባቴን ወደዋለሁ የአባቴ ልጅ ናት ብላ እንደ እህት ማየት ከብዷት እህቷን ስታሰቃያት ነበር። ግን እውነትም ተሰማ ግን ልጁ አይደለችም። ኤደን ግን ኑሐሚን ልጁ ናት። ስለዚህ ተሰማ ምንድን ነው አደራ የሰጣቸው መቼም ቢሆን እስከ ዛሬ ድረስ በሙሉ ይህን ነገር እያወቅኩኝ አሳድግ ያለው ልጅ ሳትሆን፣ ኤደንም ብሏታል። አንቺንም ሚስቴ ነሽ ብዬ ተቀብያለሁ ግን እኔ ያመጣሁትን ልጄን እንደኔ አደራሽን መቀበል አለብሽ ብሎ ነግሯታል። ስለዚህ ገነት ግን ኑሐሚን በስነ ስርዓት እንደምትቀበላትና እንደ ልጅ ተንከባክባ እንደምታሳድጋት ከኤደን እንደማለያት አድርጋ ለተሰማ ነግራ ተሰማ ገና እግሩ ከመውጣቱ ለማሰቃየትና ኤደንን ስቃዩን ለማብዛት ሞክረዋል። አሰቃይተዋታል። ብዙ ነገር አድርገዋታል። ስለዚህ ገነት መቼም አደሯን አልተወጣችም። አደሯን በልታለች በደንብ ከአደሯ በላይ አሰቃይታታለች። ስለዚህ አሁን ላይ ተሰማ የኑሐሚን ጉድ ሳይሰማ ለራሱ ሌላ ችግር መቶበት ስቃዩን እያየ ነው። እንግዲህ ፊልሙ የሚያሳየው አንዲት በእንጀራናት የምትሰቃይ ልጅ ስቃዩንና መከረዋና እንዲሁም ልጄናት ምትላት ኤደንም ተባብራ ኑሐሚን ሲያሰቃዩት ግን የኑሐሚን አባት ሰብየው ግን ተሰማ የሚባለው ኤደን አልወለዳትም። ስለዚህ ሳይወልዳት ላሳደጋት ልጇ አሁን ላይ ተሰማ ላይ ተነስታበታለች። ኤደን ይህን ምስጢር ሰማች። ኑሐሚን ሲያወሩ ስለሰማች መኝታ ቤት ገነትና ተሰማ በጣም ሲያሰቃያት ምስጢሩን ዘረገፈችው። ኤደን ተሰማ አባቷ እንዳልሆነና እሷም ዲቃላ እንደሆነች ነገረቻት። ስለዚህ ኤደን ተናደደች። እስከ ዛሬ ድረስ አባቴን አላውቀው ነበር አባቴ ማን ነው? እንደውም እሱ አባቴ ካልሆነ ገነትን ፍቺው እያለቻት ነው። ስለዚህ ይህ ሁሉ ጭካኔና ይህ ሁሉ ምቀኝነት የመጣው በምንድን ነው? በእናቷ ባህሪ ነው። እናቷ መልካምና ጥሩ ብትሆን፣ ኤደንን በመልካም አስተዳደግ አሳድጋት ቢሆን ኤደንም ለኖአሚ እንደዛ አትሆንም። እናትዮም እናትየው ለኖአሚ እንደዛ አትሆንም። ስለዚህ ነዋሚን ኤደን ያደገችበት መንገድ የእናቷን ክፋት ያይ ስለሆነ እንደናቷው ነች። ስለዚህ የፈጠነ ምንድነው ያሰበችው ገነትን ከተሰማ ጋር ለማፋታት ነው። ግን ገነት ብፋታ መውደቅ የለኝም፣ ምን አደርጋለሁ በማለት ከተሰማ ስር መውደቋን መርጣለች። ግን መውደቋን የመረጠችው ተሰማን ወደው ሳይሆን ያው ምንም ቢሆን የት መሄጃ አለኝ በማለት ነው። ስለዚህ ፊልሙ አሁን ላይ ኤደንና ገነት ከተሰማ ጎን ሲሆን የቆሙት ተሰማን ለመጣል ነው። እነሱ ያሳሰባቸው ጭራሽ ንብረቱ እንኳ ቢመለስ ነገ በልጁ ስም ቢያደርግ እኛን ጎዳና ላይ ይጥለናል እያለች ኤደን እያሰበች ነው። ለዛውም ላልወለዳት ልጇ ላልወለዳት አባቷ ስላሳደጋት አሜን ብላ አብራ መቀበል ሲኖርባት ጭራሽ በአባቷ ላይ ሌላ ስቃይ ለማምጣት እየሞከረች ነው። ስለዚህ አሁን ላይ በስተ መጨረሻም ኑሐሚን ሁሉን ነገር ችላ እያስመሰለች ብትሞክርም ግን መኖር አልቻለችም። ስለዚህ ኑሐሚንም መውጣትና ከዛ ቤት መላቀቅ ባሰበችበት ሰዓት ላይ አባቷ ችግር መጥቶበት ቤታቸው ላይ ትልቅ ድቡዳ ወርዶባቸዋል። ስለዚህ አሁን ላይ ስልክ ተደውሏል። የተደወለው ስልክም አባታቸው የሆነ ነገር ሆኗል ተሰማ፣ የሆነ ነገር ሆኗል። ለምን እንደዚህ መኖር አልፈለገም መሰቃየትም አልፈለገም። ወይ ራሱን ለሕግ አካል ሰጥቷል ወይ ደግሞ መኩሪያ የሆነ ነገር አድርጎታል። መኩሪያ ተብዮ ደግሞ የሆነ ችግር ፈጥሮበታል ተሰማ ላይ። ስለዚህ በጣም ደንግጠዋል። ግን ተሰማ የሆነ ነገር ቢሆንም ባይሆንም መቼም ኤደንና ገነት ምንም የማያሳስባቸውም። እነሱ የሚያሳስባቸው ስለ ንብረት እንጂ ስለ ኤደንም አባት አይደለም ብላ ስለምታስብ ስለተሰማ ምንም አይደንቃትም። ገነትም አሁን ላይ ኑሐሚን ስለመጣች በተሰማ በኩል ያላትን ፍቅር ቀንሳለች። መጀመሪያም ብዙም ለሱ ስሜት አልነበራትም። ስለዚህ አሁን ላይ ተሰማ ምን ሆኗል ነው? እውነት ተሰማ ይሄ ችግር አጋጥሞት ከሆነ በጣም ያሳዝናል። እነሱ ኑሐሚንን በሚያሰቃዩት ታይም ላይ ነው ይሄ ችግር የመጣባቸው። የራሳቸው እዳ ሆነባቸው፣ ሌላ ችግር መቶባቸው፣ ጭራሽ ከቤቱ ሊባረሩ ሆነ። እውነት ካልሆነ ግን ተሰማ የሆነ ነገር መፈተን ከፈለገ ግን ገነትና ኤደን ወድቀዋል ማለት ነው። ፈተናው ላይ ወድቀዋል። እነሱ ያሳሰባቸው ንብረቱ ነው እንጂ ተሰማ አንዳችም ነገር ቢሆን ምንም ደንታ የላቸውም። ስለዚህ አሁን ላይ ኑሐሚን ግን በጣም ስላዘነች እኔ ንብረት አለኝ ክፍለ ሀገር ያለው መሬት አለ እሱንም ሸጠን ቢሆን ተከራይተን እንኖራለን እያለቻት እንደ እህትና እንደ እናት እያየቻቸው ነው። ግን እህትና እናት ሰብየው ግን ኑሐሚንን እንደ ልጅ ስላላዩት ጭራሽ እሷ ላይ መከራዋን ለማብዛት እየቀመሩ ይገኛል። ስለዚህ አሁን ላይ ይህ ችግር እውነት ከሆነ ተሰማ ብዙ መከራ ይደርስበታል። ግን ከኑሐሚን ጋር ሆኖ አብረው ያልፉታል። ገነትና ኤደን ግን መጨረሻ ላይ ሴራቸው ይታወቅባቸዋል። እውነት እያስመሰሉ እንደሆነ ተሰማ ይነቃባቸዋል። ስለዚህ ኑሐሚን ላይ ስላሰቃያትና ኑሐሚንን ላይ እያንዳንዱ ስላስከፍሏት ዋጋ ዋጋ ያስከፍላቸዋል ብዬ አስባለሁ ተሰማ። እስቲ እናንተስ ምንድን ነው የሚሰማችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸረ ቆይልኝ።